ጥቅምት 27 የመድኃኔ ዓለም ዓመታዊ በዓለ ንግስ ይከበራል። በማይደረስ ባት ቅድስት ልደታ ለማርያም ወወልድ ወመንፈስ ቅዱስ አሀዱ አምላክ እግዚአብሔር አምላካችን ሁላችንንም በህይወት ጠብቆ ምሕረቱ፣ ቸርነቱ፣ ይቅርታው፣ ፍቅሩ ሳይለየን ከዚህ ያደረሰን አምላካችን በቅድሚያ ስሙ ለዘላለም ከአጽናፍ እስከ አጽናፍ ዓለም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሂዶ ቤተ ክርስቲያን ተከታዮች አማኞች በ ሁለት ሺ አስራ ስምንት ጥቅምት ሀያ ሰባት የመድኃኔ ዓለም አመታዊ በዓለ ንግስ ይከበራል። በማይደረስባት ቅድስት ልደታ ለማርያም በሐዋርያው በቅዱስ ዮሐንስ ወንጌል ምዕራፍ አራት ቁጥር አርባ ሁለት ላይ አላ ጠየቅነ ወተምህርነ ከመዝንቱ እቱ ክርስቶስ በአማን መድኃኔ ዓለም በእውነት እንደ ሰማ ነው፣ እንደ ተማር ነው፣ ነቢያት እንደ ተናገሩለት፣ ሐዋርያት እንደ ሰበኩለት፣ በሊቃውንት በተተመሰጠረው በተተረጎመው መሰረት እነሆ የዓለም መድኃኒት መድኒ ዓለም በእውነት እርሱ የዓለም መድኃኒት እንደሆነ እናምናለን ከራሱም ከቃሉ ተምረናል ያሉት የሰማርያ አማኞች በሰማርያዊቷ ሴት ክርስቶስ ኢየሱስ በስጋዊው ዘመን ውሃ ስትቀዳ ውሃ አጠጭኝ ብሎ በለመናት ጊዜ በእውነት ውሃ አጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ ኑሮ የህይወትን ውሃ ትለምኝው ነበረ ብሎ በአስተማራት እሱ የዓለም መድኃኒት እንደሆነ በነገራት መሰረት ወደ ሰማሪያ ሀገር ገብታ ለህዝቡ ሁሉ የነገራትን ያስተማራትን ያወቀችውን የተረዳችውን ለሕዝቡ ስታስተዋውቅ ስትናገር፣ እኛ እኮ ቀድሞውን በነቢያት የሰማነውን ራሱን ወርዶ እንዳስተማረን በእውነት የዓለም መድኃኒት እርሱ እንደሆነ እናምናለን። የዓለም መድኃኒት ነው። መድኃኒ ዓለም የዓለም መድኃኒት ነው። የሁላችንም መድኃኒት ነው ለእኔና ለእናንተ መድኃኒት ሁኖ ወደዚህ ዓለም የመጣ በየዓመቱ ሁልጊዜም የመጋቢት መድኃኔ ዓለም የጥቅምት መድኃኔ ዓለም የዓለም መድኃኒት መድኃኔ ዓለም በቀራንዮ አደባባይ ላይ ስለ እኔና ስለ እናንተ ሲል የተሰቀለ መሆኑን የምናስብበት የምናዘክርበት ህዝቡ ሁሉ መድኃኒቱን ፍለጋ የሚጓዝበት ነውና በዚህ በአዲስ አበባ ከተማ በከተማውን ብርት በሆነችው ማህደረ ስብሐት ቅድስት ልደታ ለማርያም ታሪካዊቷ ቤተ ክርስቲያን የዓለም መድኃኒቱ መድኃኔ ዓለም የዓለም መድኃኒት መሆኑን በአደባባይ የምታውጅበት ድንቅ በዓል የምታከብርበት፣ ክርስቲያኑ አማኙ የከተማው ህዝብ የሚጎርፍበት ታምራዊቷ ቤተ ክርስቲያን ጥቅምት 27 2018 በደማቅ ሁኔታ እናከብራለን። በቅድሚያ እንኳን አደረሳችሁ እላችኋለሁ። ሁላችሁንም ምእመናን በውጭም በአገር ውስጥም ያላችሁ ሁሉ እንኳን አደረሳችሁ። በአገር ውስጥ ያላችሁ በዓሉን አብረን እንድናከብር ጥሪዬን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሆን።